ሰላም ሰላም ለሁላችሁ፣ ወደዚህ ቻናል እንኳን ደህና መጣችሁ። ዛሬ አንድ በጣም ልዩ ታሪክ ነግራችኋለሁ። የማይ ሄሮ አካደሚያ ምዕራፍ አንድ የመጀመሪያ ክፍል እናያለን። የታሪክ የአንድ ወጣት ልጅ ስሙ ኢዙኩ ሚዶሪያ እንዴት ጀግና መሆን እንደጀመረ ነው። ኢዙኩ ሚዶሪያ የማይ ሄሮ አካደሚ አኒሜ ተከታታይ ና ፊልም ዋና ገጸ ባህሪ ነው። ኢዙኩ ምንም እንኳን ኃይል የሌለው ሆኖ ቢወለድ በተፈጥሮ ጀግነቱ ና በጠንካራ የፍትህ ስሜቱ የአፈ ታሪክ የሆነውን ጀግና ኦልማይት ትኩረቱን ስባል፣ በዚህ የኦልማይት የቅርብ ተማሪ በመሆን የኦልማይት ኃይል ዋን ፎር የሚባል ኃይል ወደ ሚዶሪያ ተላለፈ። ኢዙኩም የዚህ ኃይል የዘጠኛ ባለቤት ሆነ። በዚህ ኃይል የቀናትና ለአመታት በመጣር የራሱን ችሎታና አቅም በማዳበር የተለየና በደረጃው አንደኛ በመሆን አላማውን አሳካዋል። እንኳን ወደ ኬኦ ቻናል ስላመጣችሁ፣ የዛሬ ቪዲዮ የኢዙኩ ሚዶሪያ ህይወት እንቃኛለን። ከመጀመራችን በፊት በየቀኑ አዲስ ቪዲዮ ለተመልካች ስለምንለቅ ቻናላችን ሰብስክራይብ በማድረግ ና የደወል ምልክቱን በመጫን ስለ አዳዲስ ቪዲዮ ማስታወቂያ እንዲደርሶ እርግጠኛ ይሁን። አሁን ቁጭ ብሎ ይረጋጉል። ወደ አኒሜውን ንቆ የሚዶሪያ ድሮ ህይወት ጀግና የመሆንን ህልም ነበረው። ሆኖም በእርሱ እድሜ ያሉ ልጆች ኃይል የሚያሳዩበት ጊዜ ይዝቁ አሁንም ልዩ ችሎታዎችን የማዳበር ምልክት አላሳየም። በዚህ ምክንያት እናቱ ወደ ሐኪሙ ወሰደችው። እዚያም አሰቃቂ ዜና አደረሰብ። በእጁ ጣቶች ላይ ሁለት መገጣጠሚያዎች አሉት። ይህም ማለት ኃይል በጭራሽ አይኖረውም ማለት ነው። በኋላ ላይ ኢዙኩ የዚያ ቀን ምሽት የኦልማይትን ቪዲዮዎች በኮምፒውተር ላይ መመልከቱን ቀጠለና እናቱን አሁንም ጀግና መሆን እችላለሁ? እናቱም እቅፍ አድርጋ ይቅርታ ጠየቀችው። ሚዶሪያ ማየትና መስማት የሚፈልገው አይደለም የነበረው ምክንያቱም እሷ ኃይል ያለባቸው ሰዎች በኩብ እንዳልሆነ እንዲሰማው አድርገዋለች። ያም ሆኖ ሚዶሪያ አሁንም ጀግና ለመሆን ወደ ዩኤ ሁለተኛ ደረጃ ትምህርት ቤት የመግባት አለማውን ቀጠለ። የምኞቱ የልጅነት ወዳጁ ባጉጎ እና የክፍል ጓደኞቹ ያለመቋረጥ እንዲሳለቁበትና እንዲያሸፉበት አድርጎታል። እነሱም ኃይል የሌለው ሰው መቼም ቢሆን ጀግና ሊሆን እንደማይችል ያምኑ ነበር። የሆነ ግን ኢዙኩ አሁንም ሁለቱ እንደ ጓደኞች ይቆጥራቸው ነበር፣ ሁሉ ጊዜ በዙሪያቸው ይከተል ነበር። ይሁን እንጂ ከቀናት አንዱ ቀን ጓደኛው ባጉጎ ከትንሽ ድልድይ ወደ ጅረቱ ወድቆ ለመርዳት ሲሞክር ነገሮች ተባብሰዋል። ኢዙኩ የእርዳታ እጁን አቀረበ፣ ነገር ግን የባኮጎ ኩራትን ይህንን እንደ ስድብ እንዲወስደው አደረገ። ይህም በሁለቱ መካከል ያለውን ግንኙነት ለብዙ ዓመታት አበላሽ ኢዙኩ የጁኒየር ሀይ ክፍል ተማሪ ነበር። መምህሩም ሁሉ ተማሪዎች በዚህ ዓመት እንደሚመረቁ አሳወቅ። እንዴ መምህሩ ኢዙኩ ወደ ዩኤ ለመግባት እንዳስበ ሲያስታወቅ ባጉጎኩ ደነገጠ! ኢዙኩን በማስፈራራት ኃይል የሌለው ሰው ወደ ዩኤ መግባት ለማችል በጥንቃቄ ነግሮ ማስታወሻ ደብተሩን ወስዶ በማቃጠል በመስኮት ይጥለዋል። ባኩጎ ሁሉ ጊዜ እንደዚህ አድርጎው ነበር። በዚያ ቀን ወደ ቤት እየሄደ ሳለ አንድ ክፉ ሰው ኢዝኩን አገኘው። ጨካኙም በቀኑ መጀመሪያ ላይ ከኦልማይት እያመለጠ ነበር እንዳይታወቅ ኢዙኩን አካል በቁጥጥር ስር ሲያደርግ ኢዙኩም በተስፋ መቁረጥ ውስጥ እንደወደቀ ኦልማይት ብቅ አለና የክፉ ሌባውን አካል እስኪበጣጠስ ድረስ በመምታት ኢዙኩን አዳነው። በሁኔታው ግራ የተገባው ኢዙኩ በአእምሮ ውስጥ የነበሩትን ጥያቄዎች ከመጠየቁ በፊት ኦልማይት ትቶት ሊሄድ ነበር። ኢዙኩም ኦልማይትን እንዲቆይ ለማድረግ ሲል በኦልማይት እግር ላይ ተጣበቀ። እሱም ወደ አየር ሲወነጨፍ ቆየ። ኦልማይትም ኢዙኩን አይቶ ሰገነትን ላይ አውርዶት ሊሄድ ሲል እዚያም ኢዙኩ ሁል ጊዜ ጀግና መሆንና ሰዎችን ማዳም እንደሚፈልግ በመንገር ያለ ኃይል ጀግና መሆን ይችል እንደሆነ ጠየቀ። ጀግና ኦልማይትም ቆሞ ሲሰማው ነበር። በድንገትም የኦልማይት መልክ በከፍታ ሁኔታ ወደ አጽም ቆዳማ መልክ ተቀየረ። ኦልማይት ለተደናገረው ኢዙኩ ከአምስት ዓመት በፊት በተደረገ ጦርነት ጉዳት እንደደረሰበትና በጀግንነቱ ለአጭር ጊዜ ብቻ መቆየት እንደሚችል ገለጸለ። ከጥቂት ዓመታት በፊት በውጊያ ላይ በጣም ተጎድቶ ነበር። በየቀኑ ለአጭር ጊዜ ብቻ ነው እጅግ በጣም ጠንካራ መሆን የሚችለው። ጀግና መሆን ማለት ሁሉ ጊዜ ሕይወትን አደጋ ላይ ለመጣል ዝግጁ መሆን አለብህ አለው። እንዲሁም ልዩ ኃይል ከሌለ ጀግና መሆን በጣም ከባድ እንደሆነ ነገረው። ኦልማይት ማይት ኢዙኩ አሳው ጥሩ እንደሆነ ነገረው፣ ነገር ግን እውነታውን መመልከት እንዳለበት ገለጸለት። እንደዛ ብሎቱም ሄደ። ኢዙኩ በጣም አዘነ። ምክንያቱ ጀግናው እሱ ጀግና እንደማይሆን ስለነገረው ነበር። ኢዙኩ እያዘነ እያለ ችግር አየ። ከጭቃ የተሰራ አንድ መጥፎ ሰው ነበር። እሱም አንድ ሰው እያቃጠለ ነበር። ይዝኩ ያው ቀደም ብሎ ያጠቃው የጭቃ ሰው መሆኑ ተረዳ። እናም ጭቃው ኦልማይት እንዳያመቅ ሳያውቅ የፈቀደው እሱ ሊሆን እንደሚችል ሲያስብ መጥፎ ስሜት ተሰማው። ከዚያም ጭቃ ሰውነቱ የያዘው ማን ነው ብሎ አየ። እሱም ይዝኩ የሚያውቀው ባኩጎ ጓደኛው ነበር። ምንም እንኳን ይዝኩ ልዩ ኃይል ባይኖረውም እና ፈርቶ ቢሆንም ባኩጎን ለመርዳት ወዲያው ሮጠ። ሌባው ይዝኩን ሊጎዳ ሲል ኦልማይት በድንገት ብቅ አለ። የይዝኩ ድፍረት ተነሳስቶ ሌባውን በፍጥነት አሸንፎ ይዝኩ ከመጎዳቱ በፊት አዳነው። በቦታ የነበሩ ሌሎች ጀግኖች ይዝኩም በመግባት የሞኝ ነገር እንዳደረገ ነገሩት። ባኩጎ ይዝኩ ሊያድነውን በመሞከሩ በጣም ተናዶ ነበር። እናም እሱ ማዳን እንደማይፈልግ ጮሆ ነገረው። ከዚያም ኦልማይት ተመለሰ። ኢዝኩ ናመሰግነው ኢዝኩ ያደረገው ነገር ላትመረጡ እውነተኛ ጀግና ምን እንደሆነ እንዳስረዳው ተነገረው። ኦልማይት ኢዝኩ በጣም አስፈላጊ የሆነ ነገር ነገረው። ጀግና መሆን ትችላለህ ሁም አለው ኦልማይት። ከዚያም አስደናቂ ምስጢር ለኢዝኩ ነገረው። የሱ እጅግ በጣም ጠንካራ ኃይል ለኢዝኩ መስጠት ይፈልጋል። የእሱ ኃይል አንድ ለሁሉም ተብሎ የሚጠራ ከአንድ ሰው ወደ ሌላ ሰው ሊተላለፍ እንደሚችል ገለጸለት። ስለዚህ ኦልማይት ኢዙኩን ይህን የማይታመን ኃይል ለመቀበል ለመቀበልና እውነተኛ ጀግና ለመሆን እንዲዘጋጅ መሰልጠን ጀመረ። እንግዲህ ሁላችሁም የማየሩ አካዳሚያ የመጀመሪያ ክፍል ማየታችን እዚህ ቃ ያበቃል። ዛሬ ስላያችሁን እና ራሳያችሁን ሁሉ ድጋፍ በልብ እናመሰግናለን። በቅርቡ በሌላ አስደሳች ክፍል እንመለሳለን። ስለዚህ ሰብስክራይብ ማድረጋችሁን እርግጠኛ ነው።